ሰብስክራይብ በማድረግ ቤተሰብ ይሁኑ። አማናሃን በተገኝ ሁኔታ ከተወጣ የምትመነዳበት ወይም ደያዕተሃ ኦቂምታ ካበላሸኸው፣ ካጠፋኸው፣ ካልሰራኸው፣ ካልተወጣኸው እኮ ደግሞ የምትቀጣበት ነው። ጀነት ውስጥ አልቆዩም አደም ከአስር እስከ ፀሐይ እስክትጠልቅ ያለችው ሰዓት ቢሆን እንጂ ላ ኢማነ ኢማን የለም። ሊመን ለአማነተ ለሁ አማና የለው አገራማ ይጠብቅ ሰው ኢማን የለውም። በጣለኝ የተቆረቆረ መስለው ግን ሊያጠፉን ሲቀርቡ ከመስጊዶቻችን ሊያበሩ ሲመጡ የሙስሊም ቤቶቻችን ሂጃብ ጭምር ኒቃብ የለበሱ የአወልያ ሴት ተማሪዎች ይሄ ጥቁር ከፈን ነው እያሉ መጅሊስ ላሉት አመራሮች ሲናገሩ የነበረ ጊዜ ታስታውስታላችሁ

ዛሬ የተሰባሰብንበት ትልቁ ዓላማ ሙስሊሙ ማህበረሰብ ያለበትን ኃላፊነት እንዲወጣ የወደፊት መሪዎችን በአማና እንዲወጣ በማሰብ እኔም ርዕሴን አማና በሚል ርዕስ አዘጋጅቻለሁ። አማና በኢስላም ትልቅ ቦታ አለው። አማና ማይገባበት ጉዳይ የለም።

ወላ ዲነ ዲንም የለውም ሊመን ላ አህደለሁ ቃል ኪዳኑን ለማይሞላ ሰው ምን የለውም ዲን የለውም። ይሄ ማለት ምንድን ነው? እኛ በተቀመጥነት ባለንበት ኃላፊነት በአጠቃላይ አማና አለብን። ያንን አማና አለመወጣት ከባድ ነው፣ በጣም ከባድ ነገር ነው። ስለዚህ ዛሬ ላይ ፊትለፊታችን ምርጫ የሚባል ነገር መጥተዋል። ሱብሃነ ሏህ ሁለት ሦስት መጨረሻ አካባቢ አንዳንድ ፈትዋዎች ሲሰጡ ነበር አይደለ? የኢትዮጵያ ሙስሊሞችን የማይወክሉ ነገሮች። ከዛ በኋላ ወደ 2004 ላይ ደግሞ የኢትዮጵያ ሙስሊም ያለ ፍላጎቱ በመንግስትም በተለያየ አካላት ጫና ሲደረግበት እምነቱን፣ ሊበርዙበት ከእስራኤል ከምን የተውጣጡ ይሄ ነው ለኢትዮጵያ ሙስሊም የሚመቸው ነገር ብለው ጥናተኞች መጥተው ሲያቀርቡ፣ ለኛ ሲመርጡልን፣ ለኛ ሲያስቡልን፣ አስቡ አ ሲያዝኑን ስላችሁ በጣለኝ የተቆረቆሩ ነው ነው ሊያጠፉን ሲቀርቡ ከመስጊዶቻችን ሊያበሩ ሲመጡ የሙስሊሞቻችን ሂጃብ ጭምር ኒቃብ የለበሱ የአወላያ ሴት ተማሪዎች ይሄ ጥቁር ከፈን ነው እያሉ መልስ ላሉት አመራሮች ሲናገሩ ነበር ጊዜ ታስታውስታላችሁ። በዛ ሰዓት ሙስሊሙ ማህበረሰብ አንድ ሆኖ ምርጫችንን እናከናውን መሪዎቻችንን የምናገኘው መስጊድ ነው፣ ቀበሌ አይደለም፣ ወረዳ አይደለም። ምክንያቱም የሚሰግደው የሚጾመው አማናም ሚጠብቀው መልካምነቱን የምታውቀው መስጊድ ያለው ሰው፣ ከመስጊድ ውጭ ያለው ሰው ማንነቱን አታውቀውም። ስለዚህ ሙስሊሙ ምን አለ? ምርጫችንም በምን ይላል? በመስጊዳችን። ምን ጥያቄ አነሳ? ምን አሉን እነሱ? አይሆንም፣ እንደ ፖለቲካ አድርገው በቀበሌ ነው አሉ። ቅድም ኡስታዝ መሐመድ አባታ እኔ የተመረትኩት አለ አንደኛው አለ። ምንድን ነው ባህሩ ስለማልሰድ ስለመጠጣ ስለማጨስ ነው። አሁን መስጊድ እንደዚህ አይነሱ ይሄንን ስንል መስጊድ እንምረጥ ስንል ምን ተባለ? ቀበሌ ምረጡ ተባለ። ሙስሊሙ ታግሎ የመከራ አይነት ሐቂቃ በዘመናችን የዚህ ትውልድ ዘመን በዚህ ትውልድ ያለ ሙስሊም ብዙ መከራዎችን አላህ አሳይቶታል። ለምኑ ለጥንካሬው ለወደፊት ተስፋው ጽናት እንዲኖረው አላህ በትንሽ ጊዜያት አሳይቶታል። የአላህን ተአምር የተመለከተ ሙስሊም ነው ይህ ትውልድ ማለት። ስለዚህ አላህን ሊያምስ ሊክድ አይገባም። ሁሉ አላህን አምስ ደግሞ ነው በአማና ሊቀጥል የሚገባ ሙስሊሞን አለበት። አላሳየንም? ሲያስሩ ሲገርፉ የነበሩት በተራቸው የታሰሩትን አላህ አላሳየንም? አላሳየንም? ስንት ቤቶቻችን ሒጃባቸው ተነጥቀዋል። ስንት ቤቶቻችን ተደፍረዋሉ። ስንት ወንድሞቼ ቤቶች ከሀገር ተሰደዋሉ፣ ተገለዋሉ። መከራ አልቀመሰች እናት የለችም። በልጇ መታሰር ብዙ መከራ ያላየች እናት የለችም። በአካባቢያችን ላይ ብዙዎችን አይተናል አላህ ደግሞ የቀጣቸው በምን hatta ታዚ አንኳን ሲመጣባቸው ሰው ያልደረሳቸው በምን ይሄ ልጆቻችን ያሳሰረ ነው ልጆቻችን የተለያየ ነገር ያደረገ ነው ብሎ ያዩት ያሉ ስቃይ ምን ነበር ታዳ ምርጫችን ምን ነው መስጂድና ድርግ የሚል ነበር ያሉ መከራ ያየ ነው ዛሬ ደግሞ አልহামዱሊላህ ነገሮቹ ተቀይረው ምርጫችን የትናደርግ የሚል መጣ መስጂድ والله مجلس በጣም ልናመሰግን ይገባል። በግድ መመረጥ አለበት ሚል አቋም የወጣን መጅሊስ ልናመሰግን ይገባል። መምረጥ ማለት እኔ ልብ በሉ ስንመርጥ አማና ነው ብያችኋለሁ። እርሳችን የሚመርጠው ሰው አማና አለበት። በዘመድ በግሩፕ በሚያምን አይደለም። የኢትዮጵያ ሙስሊም አንድ እርምጃ ወደፊት የሚያስኬድ የኢትዮጵያ ሙስሊም አንገቱን ቀና እንዲያደርግ የሚያደርግ በሁሉም ተቋማት ላይ ተሳታፊ እንዲሆን የሚያደርግ መሪዎችን ለማምጣት ኃላፊነቱ የማን ነው? የሁላችንም ነው። እኛ ካልመረጠን ነገን ሂጃብ ተከለከለ፣ ነገ ሰላት ተከለከለ፣ ነገን በኢድ ቀን ካላንደር ምናምን ኢድ ቀን ላይ ፈተና ምናምን ብሎ ሲመጣ ሁሉ ጭቅጭቅ ነው፣ ሁሉ መጮህ ነው። ግን ይህንን የሚቋቋም ጠንካራ ተቋም ደግሞ መፍጠር የማን ኃላፊነት ነው? የኛ ነው። አሁን ያለ መጅልስ መንገድን እየጠረገው ነው እያስተካከለው ነው አይደል? ምርጫው እንዲመጣ እያመቻቸ ነው፣ ውስጥ ያሉ ችግሮችን እየተጋፈጠ ቆይተዋል። ሙሉ ለሙሉ ደግሞ የተሳካ እንዲሆን ሙሉ ለሙሉ ለውጥ ያለው እንዲሆን ሙሉ ለሙሉ የሙስሊሙን አንድነት የሚጠብቅ እንዲሆን ደግሞ ትልቁ ድርሻ አለን። እኛ ነን፣ ማንም አይደለም። እኛ የምንሰጠው ድምፅ ወይ ያጠፋናል፣ ወይ አላማናል ወይ ዝቅ ያደርገናል ወይ ክፍ ያደርገናል። ስለዚህ ኪሳችን ምንሞላበት የእኛነታችን ማንነት የግል የግልተኝን በግል ራሳችን ምንበለጽግበት ነገር ሳይሆን ኡማው የሚድንበት ኡማው ከፍ የሚልበት የኡማው አንድነት የሚጠበቅበት ከምን በላይ የሙስሊሙ አንድነት ተጠናክሮ የሚቀጥልበት የጀማ ያጀማ ሳይባል አንድነቱን አጠናክሮ ያለበትን ኺላፍ ጭቅጭቅ በጠረጴዛ ዙሪያ ላይ ቁጭ ብሎ በቁርአን በሐዲስ የሚነጋገርበት የሚፈታበትን ነገር እንዲመቻች የሚያመሻቹ መሪዎችን ለማምጣት የሁላችንም ኃላፊነት ነው። ኃላፊነት ነው። ምርጫ ላይም ደግሞ አላህ ፈቅዶላቸው የመጡ ሰዎች ደግሞ ትልቅ አማና አለባቸው። ትልቅ ዛሬ እኛ ለማይገባው አካል ይሄን ነገር ካደረግን አንደኛ፣ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ላይ ራሳችን እየፈጸምን ነው። አንድ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ትምህርት እየሰጡ ሀዲስ እየተናገሩ ባሉበት ሰዓት ይላሉ አባ ሁሬራ፣ ሰዎች ቁጭ ብሎ ባሉበት ሰዓት አንድ አራብ ይመጣ መጣ። ሰዓ ቅያማ መቼ ነው ብሎ ነብዩን ጠየቃቸው። የዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ዝም አሉት።

አማና የጠፋሽ ሰዓት ቅያማን ተጠባበቅ፣ አላት ከይፈ ኢዳቱሃ እንዴት ነው የምትጠፋው ብሎ ጠየቃቸው። ችልብ ብላቸው ያዙ ነቢዩ ምናሉ? ኢዛ ውሲደ ልአምሩ ኢላ ገይሪ አህሊሂ ፈንተዚህም ሰአት የጉዳዩ ባለቤት ከባለቤቱ ውጪ የተሰጠ ጊዜ ምንደን ቅያማን እንጠብቃል። አሊም መቀመጥ ሲገባው ወንበሩ ላይ ጃሂል የሚቀመጥ ከሆነ ቂያማን ጠብቅ። ስለዚህ አሊምን ልናስቀምጥ የምንችለው አማና ሊጠብቅ የሚችል ልናስቀምጥ የምንችለው ለኢትዮጵያ ሙስሊም የሚጨነቅ ልናስቀምጥ የምንችለው እኛ ነን። አይ ምን አገባኝ ብለን አልመርጥም ብለን ወደኋላ ከሄድን አንድ ስንመርጥም ደግሞ በቸልተኝነት በደንብ ጥናሳ እናደርግ። ምንመርጥ ምን መርጥ ከሆነ ሁለት በሶስተኛ ደግሞ ይሄኛ ዘመር ነው የሆነ ቀን ምሳ ጋብዞኛል የሆነ ቀን እንዲያደርጎኛል ብለን ምን እንጓዝ ከሆነ ደግሞ ምን አድርገናል? ነገሩን ለማይመለከተው አካል ሰጥተናል። ነብዩ እንዳሉን ማለት ነው። ይሄን ጥንቃቄ ይፈልጋል። ኃላፊነት አደራ ነው። ሐቂቃ ኃላፊነት ከባድ ነው። ያን ኃላፊነት የተወጡ ነገር የመልቂያማ ትልቅ እንዳላችሁ። ስለዚህ የኔ ጥቅም ይቅርብኝ ብለን የሙስሊሙ ጥቅም እንዲመጣ የሁላችንም መሯሯጥ አለብን። በባለፈው መስጊድ ፕሮግራም አይሻ መስኪድ ላይ ይህን መሰል ፕሮግራም ተዘጋጅቶ ነበር። ያዘጋጁት ወንድሞች የክፍለ ከተማው የመጅሊስ አመራሮችም ጀዛኩም ላህ ኸይር ማለት ወዳለ ጥሩ ፕሮግራም ተዘጋጅተዋል። አሁን ደግሞ በዚህ ሳምንት ደግሞ በዚህም በፈትህ አባቡራ መስጊድ የመጅልሱ የክፍለ ከተማው፣ እንደዚሁም የመስጊዱ ኮሚቴውን በመነጋገር ይሄንን የመሰለ ፕሮግራም አዘጋጅተዋል። ለእናንተም ጀዛከላ ኸይር። ለምን ሙስሊሙ ማህበረሰብ እንዲነቃ፣ ሙስሊሙ በደንብ ነገሮችን እንዲመለከት የግንዛቤ መስጫ ነገሮችን ማዘጋጀት በሁሉም ቦታ ሊለመድ ይገባል። በሁሉም ገር አገር ላይ ኢትዮጵያ ላይ እስካለ ኢትዮጵያ ውስጥ ባሉ ክፍለ ሀገር ላይ በአጠቃላይ መስጊዶች ላይ ይደረግ ይገባል። ለምን ምን ማለት ነው? መስጊድ አይደለም ይሄ ነገር የሚደረገው መስጊድ ነው፣ መስጊድ ነው ስለዚህ የሚመጡ አካላቶች ደግሞ ምን አለባቸው? ትልቅ አማና አለባቸው። እስቲ ቀደምቶቻችን ቀደምቶቻችን እንመልከት። ዑመር ረዲየላሁ አንሁ። ዑመር ማለት አንድ መሪ መሪ ሊሆን ይባላል ሶስት ነገር ያስፈልጉታል ይባላል። ጀግና መሆን አለበት፣ ፍትሃዊ መሆን አለበት፣ አዛኝ መሆን አለበት። ጀግና መሆን አለበት፣ በቃ ለሁሉም ነገር ለሙስሊሙ ማህበረሰብ የሚጋፈ ጀግና መሆን አለበት። አንድ ፍታዊ መሆን አለበት፣ ፍትህን ማጓደል ሩህ ሩህ አዛኝ መሆን አለበት አለ። ዑመር ደግሞ ሶስቱም አለባቸው፣ አዛኝ ናቸው፣ ፍታዊ ናቸው፣ ጀግናም ናቸው። ከራሳቸው ጥቅም የማንም ጥቅም ያስቀድማሉ። የወንድሞቻቸውን የሙስሊም ወንድሞቻቸውን፣ የእህቶቻቸውን ጥቅም ያስቀድማሉ። ለዚህ ነው አማናን ስለሚጠብቁ አማናን የሚጠብቅ ማህበረሰብ ለዑመር ሰጣቸው። አንድ ቀን ዑመር አዋጅ አወጁ። ምን አይነት አዋጅ

ዑመር እቺ ንግግር ሰሙ፣ በጣምም ተደሰቱም፣ ቤቱን ምልክት አድርግልኝ ብለው ቤታቸው ሄደው፣ አንድች ዘግና ሴት አግኝቻለሁ ማነው የሚያገባት፣ አገቧቸው። አንድ ልጃቸው አገባ። ከሷ ዘር ማን መጣ? አምስተኛው ኸሊፋ ዑመር ብን ዓብድልዓዚዝ የመጡት ከዛ ናቸው። ሌላ ቂሳቸው ላይ ዑመር ከዓብድላህ ብኑ ዲናር፣ ዓብድላህ ብኑ ዲናር ምን ይላሉ? ከረጅቱ ማ ዑመር ብን ኸጣብ ረዲየላሁ አንሁ ኢላ መካ በቃ መንገድ ላይ ወጣ። አንድ እረኛ ከተራራው መንጋዎቹን፣ ፍየሎቹን እየነዳ መጣ። በሚመጣበት ሰዓት ላይ ይህንን ባሪያ እስቲ እችን ፍየል ሽጥልኝ አሉ። እኔ ባሪያ ነኝ አልችልም አሉ። እሺ ለአለቃ ተኩላ በላው ብለህ ትነግረዋለህ አሉት። ይሞክሩት። የዚህ ጊዜ ይሄ እረኛ ምን አላቸው? ፈአይን አላህ አላህ፣ የት ነው አላህ አይመለከተኝም? እንዲህ አላቸው።

እቺ ንግግር እች ስራ ዱንያ ላይ ከባርነት ነፃ አውጥታለች። ነገው መልቂያማ ደሞ ከጀሃነም እሳት ነፃ ታወጣለች ተስፋ አረጋለሁ። ስለዚህ ይሄ አማና መሪውን የሚመጣል አማና አለበት። አማናን መጠበቅ የኛ አማናን ግን እንዳንረሳ። መሪውን የሚመጣው አማናውን እንዲጠብቅ ምናደርጋው እኛ ነን። በምን ከተባለ የምንሰጠው ድምፅ የምንመርጠው ምርጫ፣ እኛ ላይ ትልቅ ኃላፊነት አለ። ትልቅ ኃላፊነት አለ። ሸስ ጨሩስ ነገር ትንቅ ሀላፊነት አለ ትንቅ ነገር አለ። ስለዚህ እኛ ጠንካራ ሙሳ አለህ ሰላም ውሃ ለማጠጣት ልጆቻቸው ነ ሸዋኤ ልጆቻቸውን ውሃ ለማጠጣት ሲልኩ ሙሳ ተመልክቷቸው፣ ታሪኮ የረዘም ያለ ነው። አጠጥተውላቸው እናንተ እደዚህ እ ደካሞችና አባታደአባታችን ደካማ እረኛ ካጠጣ በኋላ ነው የምናጠጣው ምናምን ሲሉ ሙሳ አጠጥተውላቸው በጊዜ ላኳቸው።

ከዛ በኋላ አንተ ከቀጠርካቸው ሰዎችም አለች። መጨረሻ ላይ ጠርታቸው ምን ብለው አባትየውን ቅጠረው አንተ ከቀጠርካቸው ሰዎች ጠንካራም ታማኝ ምስ ነው። እንዴት ታማኝ ወናወቅሽ? እኔ ጥሬ ስትለኝ አንቺ ከኋላውኝ እኔ ከፊት ሄዳለሁ አሉ። ታማኝነታቸው ይሄ ነው። ሴት ልጅ ከኋላ ስትሆን፣ ከፊት ከሆነች ወንድ ከኋላ ከሆነ ችግር አለ። አን ሁለት ደግሞ ቀውይ ነው አልኩት። ሲያጠጣ ቁባውን አይተናል። ስለዚህ መሪ ነው የሚመጣ አካል ምን መሆን አለበት? ቀዊ ታማኝ መሆን አለበት። ዲ ከዚህ በላይ ብዙ መቀጠል አልችልም። የያዛን ሰዓትም ደርሰዋል። የሚቀርብላችሁም ደግሞ ሌላ ሪፖርትም አለ እየተባለ ነው። ዋላ ኩሊ ሐል በእኛ ላይ ያለብን ኃላፊነት በአማና አላህን ፈርተን ስንመርጥ፣ አላህን ፈርተን የምንመርጠውም አላህን የሚፈራ የውስጡን አናቅም። ነገር ግን ዛሂሩን በምናየው በሚንቀሳቀሰው ነገር አላህን የሚፈራ ለሙስሊሙ ማህበረሰብ አንድ እርምጃ ወደፊት ያስኬዳል፣ አማናን ይወጣል፣ ከግል ጥቅም የማህበረሰቡን ጥቅም ያስጠብቃል፣ አንድነትን፣ ወንድማማችነትን ያጠናክራል ብለን የምናስበውን ሰው ልንመርጥ ወደፊት ልናመጣ በሁላችን ለግድ ይላል። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙ ሰዎች አላህ አድርገን፣ የሁላችንን መጨረሻ አላህ ያሳምርልን፣ አንድነታችንን አላህ ያጠናክርልን፣ የሙስሊሙ ማህበረሰብ ጥንካሬን የሚያጠናክር ለሙስሊሙ ማህበረሰብ የሚጨነቅ አንድነት ጉዳይ የሚያስጨንቀው የሙስሊሙ ጉዳይ የሚያሳስበውን መሪዎችንም ደግሞ አላህ ያምጣልን። አሁን ያሉትን መሪዎቻችንን አላህ ያቆይልን። ጠንካራ አላህ አድርጋቸው። አላህ ስብሓነሁ ወተዓላ ይህንን ይሄንን ላደረጉት ለተንቀሳቀሱት ምርጫ እንዲደረግ እንቅስቃሴ አድርጓሉ መጅሊሱ